ሰላም ተመልካቾቻችን፣ ዛሬም ከማሩ ባላገሩ ሰላም። ትቲ እንዲ ጎንበስ በይ፣ ለሰው ክብር ስጭ፣ አልኩኮ። ሰላም ተመልካቾቻችን፣ ጎንበስ ይዴፋ ስቲ። ይህም ሰላም ሰላም ተመልካቾቻችን፣ ሰላም ተመልካቾቻችን ዛሬም ከማሩ ባላገሩ ጋር በዓለማችን ላይ የተከሰተው አስገራሚና አስደናቂ ዜናዎችን ይዘንላችሁ ቀርበናል። ከዜናዎቹ ጋር ኤደን ታሪኩ ነኝ፣ አብራችሁን ቆዩ። ወደ ቀዳሚ እኔም ማሩ ባላገሩ ነኝ። እራስሽን ብቻ አይደለም እኮ አሁን ማሩ ባላገሩ ጋር አለሽ አይደለም? ለእኔም እድል ፈንታ እኮ መስጠት አለብሽ። እኔም ማሩ ባላገሩ ነኝ። ተኤዴን ጋራ እሷ ትቦጠረቃለች፣ እኔ ደግሞ እማይገባኝ እናንተ የምጠይቁትን አፋጥቼ ጠይቃታሉ። እኛ ጋራ ቆንጆ ይሁኑ። ወደ ቀዳሚ ዜና እናልፋለን። ቀዳሚው ታይሆን ወደ የመጀመሪያው እኔ ቋንቋ አሁን ለጋዜጣ ቋንቋ አስተምር ይዘልቋሉ። ወደ መጀመሪያው ዜና እናነባለን። ወደ መጀመሪያው ዜና እናነባለን። እጅ ለረጅም ጊዜ በመሳሳም የዓለም ድንቃ ድንቅ መዝገብ ላይ የሰፈሩ ጥንዶች ተለያዩ። ለረጅም ጊዜ በመሳሳም እንዴት ነው? ምን ምናቸው ነው ምን እየተባባሉ እርግጥ፣ እኛም ዘንያ ከንፈር ወዲያጅ ያለ ከንፈር ወዲያጅ ታቂያለ? እኔ አላውቅም። ከንፈር ወዲያጅ አላውቅም። የለሽም ከንፈር ወዲያጅ? አረን፣ የለኝም አላውቅም። ምንድን ነው፣ ከንፈርሽን የሚስም የከንፈር ወዲያጅ ብቻ ሌላ ነገር አይነካም። እኔ ዝቅ አይልም፣ እዚሁ ላይ ማለት ነው። ይሁ ላይ ይሁ ከንፈርሽ ላል ላይ አሁን መሰለና፣ አንቺ እኛ ገርብ እኮኝ ለሌላ ሰው ትታጫለሽ ያጭሻል ሌላው ሰው እጎረቤት ደግሞ እዛው አካባቢ ደግሞ አንቺ ደግሞ መርጠሽ ደግሞ ከንፈሩ ላይ ስትያለሽ የሚያጭሽ ቤተሰብ ለሚያውቀው ሰው ነው የሚያጭሽ። አንቺ ታታቂው ማለት ነው። አንቺ ደግሞ ይሄ ሆነኛል ብለሽ ደግሞ ጀግናው እንዲህ ደግሞ ከአካባቢ ስ ትመርጫለሽ። ከንፈርሽን የሚሰሱ ጋር ዲያገል ዲያገት ትያለሽ። ከንፈርሽን እየተሳሳ ስንት ቆየናሽ? እንዴት ተመዘገቡት ይባል እኛም ሀገር እኮ አለ የእኛን አይመዘግቡትም የእነሱ የተመዘገበው እኮ አይሆን ለንብበው። ከአስራ ሁለት አመታት በላይ የአለማችን ትኩረት ስበው የነበሩት ታይላንዳዊ ጥንዶች መለየታቸው ይፋ አድርገዋል። ኢካቻይ ታራናታ እና ባለቤቱ ላክሳና በፈረንጆች 2013 58 ሰዓት ከ35 ደቂቃ እና ከ58 ሰከንድ በመሳሳም የአለምን ክብረ ወሰን መስፈር ችለዋል። ምን ማለት ነው? 58 ሰዓት ማለት ነው ሁለት ቀን እንደተላተሙ ፈረንጅ እንኳን ለሀጫም ነው። እንደተላተሙ ሁለት ቀን ታይ ይላቀቁ ማለት ነው። ታይ ይላቀቁ እንዲሁ አለማበጡ ሌላ ነገር እ ከንፈር እንዲሁ ለሁለቀ መሳሰብ መረን ነጭ እንዲሁ ምን ከንፈር ቢያይባት ነው? እሷ ምን ከንፈር ብታይበት ነው? ሁሉ አታየውም። እያወቅሽ እንደ እንደዚህ አሁን ዲግ፣ ሁለት ቀን ሙሉ እንደዚህ ከንፈር ለከንፈር ተጋጥመው ማለት ነው ቆዩ ማለት ነው ቆዩ። ይሪልፋቸው ነዚ። አሁን ተጣሉ ተጣሉ ተለያዩ ዲግ እንደት ጋር አባታል ሁለት ቀን ሙሉ እንደት ነው የሚሉ? እኮ እሆን እኮ ያብጣል እኮ ከንፈር ያብጣል። ዝም ብለው እንደዚህ ተነካክተው ነው ዝም አለው፣ እንቅስቃሴ አለው። ለምሳሌ ማለት ነው፣ ለምሳሌ እኮ እኛም ልና ቱ አናሳኝም። ተይው ተይው፣ አይደባም ይሄ ከሁለት ቀን በላይ ምንም እንቅልፍ ሳይተኙ የመሳሳም ማራቶን ሪካርድን የሰበሩት ጥንዶች የፍቅር ጽናት ተምሳሌት ሆነው ለ12 ዓመታት ከዘለቁ በኋላ ግን በፍቺ መለያየታቸው ተሰምቷል። ኢካቻይ፣ ከላክሳና ጋር ላሳለፍነው አስደናቂ የህይወት ጉዞ ቢቋጭም ክብረ ወሰን የሰበርንበትም ሆነ ሌሎች አስደሳች ትዝታዎችን አብረውኝ ይዘልቃሉ ሲል በማህበራዊ ገጹ አጋርቷል። ነገር ግን ከባለቤቱ ጋር የተለያየበትን ምክንያት ከመግለጽ ተቆጥቧል። የታይላንዳውያን የፍቅር ተምሳሌቶች የፍች ድግስ አዘጋጅተው በሰላማዊ መንገድ መለያየታቸውና ልጃቸው ሲፈልግ እናቱ ጋ ሲያሻው ከአባቱ ጋር እንዲኖር በፍቅር ለማሳደግ መስማማታቸውን አስተዋውቀዋል። ወልደዋል፣ ልጅ አላቸው። በተሳሳሙበት ላይል ነው፣ ሌላ ቀን ነው የወለዱት። እኔ እንጃሱ። ተሳሳሙ እኮ ነው የወለዱት ወይስ እንዲሁ ዝም ብለው ማለት ነው? እኔ አላውቅም። እሱ አሁን እኔ ልንገርሽ፣ ታሪክ ልንገርሽ አሁን ባልና ሚስት ተጣሉ ተጣሉ። ጥቅምት ነው። ቡል ያለ ጠብ ተጣሉ። ቡል ያለ ጠብ፣ ቡል ያለ እንዲሁ መቆሚያ የሌለው ጠብ። አሁን ተጣሉ። አንድ ቀን ተኳረፉ፣ ሁለት ቀን ተኳረፉ፣ ሶስት ቀን ተኳረፉ። ብርድ ነው። ክረምት ማነው ጥቅምት ነው፣ ብርድ ነው። ያንሰፈስፋቸዋል። አንድ ያልጋ ነው የሚተኙት። ልጅ የላቸውም። አሁን እንዲው ተኳርፈው ሶስት ቀን አራት ቀን አምስት ቀን አደሩ። አሁን ታያም በስድስተኛው ነቅነቅ ስትል እሱ ነካ ያረጋት የለም። እንዲያ ነካኝ እንዲያ ነካኝ ይቅርበኝ እኔም አልነካሽም ይላታ። አሁን እሷን ብርድ ያለባት ጊዜ ነቅነቅ ስትል ነካ ታረገ የለም። እንዲያ ነኪ እንዲያ ነኪ ዙሪ እናት ይላታ። አሁን እንዲት ይባባሉ ሰባት ቀን። ስምንተኛው ቀን ላይ እንዲው እንዲው መተቃቀፍ ከጀሩ። አሁን ስምንተኛው ላይ ላይ እሱ እንቀስቀስ ሲል ነካሯታል። ነካሁሽ ይቅርታ ብሎ ሊዞር ሲል አይ ተነካኝ፣ ማን ነክተኛል? እኔ ምነካለሁ? አንተም አንቺም፣ እነካሻለሁ፣ እኔ ምነካለሁ፣ እኔ ምነካለሁ፣ እነካሻለሁ እያሉ እዛው ልክ ተያዙ ተላት ሙቁድር ተቃቀፉ፣ ተቃቀፉ አቃቅፎም አልቀሩ ሌላም ነገር አረቡ በዘጠኝ ወሩ እኔ ዱብ አረገዜ እኔ አሁን የተወለድኩት እንዲዘ ታዛ በኋላ አልተፋቱ ያንተ እናትና አባት ናቸው ሞነው እንጂ ለያቸው እንደዚህ ጥለው ጥለውኝ አለዱ እሺ ይበልሽናት። ያው ዛሬ ጦባይ ገስተሻል። የዓለም ድንቃ ድንቅ መስበርን መዝገብ ከ2013 ውድድር በኋላ ይዘርፍ ሰርዞታል። ሰርዞታል በምክንያትነት ያነሳውም የእንቅልፍ ማጣትን ጨምሮ ሌሎች የጤና ችግሮችን ያስከትላል፣ በውድድሩ ውስጥ ያሉ ህጎች በቅርብ ጊዜ ከወጡ የተሻሻሉ ድንጋጌዎች ጋር አይጣጣሙም የሚል ነበር። ግን እንዲው ማለት ነው አሁን ቲሳሳም እኮ ሰው እንዲው እንትኑ ሁላ እኮ ይቆማል ትንፋይ እንጂ ቲሳሳም ምጥቲ ትንፋሽ እኮ ሁሉ አይቆማም፣ እረፍት አለው። ይሄ አይ ተገጣጠመው ሁለት ቀን ትንሽ እረፍት ይሰጣችኋል የሚሉበት ሁሉና እንደገና ግጥም ነው። አንቺ ሳ መሳሳሙ ላይ ስመሽም የለሽም?

ቁጫውቁንጫው ቁንጫው ይሄ ወይዬ፣ አሁን የለኝም። ኧረግ አገኘሁብሽ፣ ይኸው ላይ። ቁንጫው እኮ የቤቱ ነው። አይዞኝ፣ ያንተ ቤት ነው። የቤቱ ቁንጫው እንትን እንዲያደረግሽ። አይዞኝ፣ ቀጥል። ቀጣዩን ላንብበኝ። ቀጣዩን ሌላ ጊዜ። እኔም አነባ ነው። ታነባለሽ ላለፉት ሀያ ሦስት ዓመታት ለፈረንጆቹ የአማርኛ ቋንቋ ያስተማረችው ፖላንዳዊት ቁርጭምጭሚት የሚለው ቃል ያስቀኛል አለች። ጎበዝ! ዜና ይችና! ዜና ይችና! ምን አለሽ? ቁርጭምጭሚት የሚለው ቃል አይደለም። አማርኛ አስተማሪ አልሽ? አዎ፣ ነጭ ናት። ነጭ ናት። ጎበዝ ጎበዝ! አዎ፣ አማርኛ አማርኛ እያነበ እየተስተማረች ነው ፈረንጅ ምን ያስቀኛል አለ? ቁርጭምጭሚት ቁርጭምጭሚት። ዴግ ካሁን አንቺን ልጠይቅሽ፣ ሽምሽሚት ወይ ነው ሽምሽሚት? እኔ ምን አውቃለሁ። ወይ ነው ሽምሽሚት ጠጅ ስሚሽ ሽምሽሚት የለሽም። ብሽሽት ብሽሽት፣ እስካለሽ ይህ ነው ብሽሽት። ብሽሽት ትዝ እሺ፣ ጭምጭሚት አለሽ የለሽም? ቁርጭምጭሚትስ

ባህዲሽ በኋላ ተቀረጣ በኋላ ተነደደኝ አህዲሽ ያሉ እስትዛ ግን አይዞሽ በቃ ብለሽ እንትነብ አይዞሽ ቁርጭምጭሚት ያስቀኛል አለኝ አለች። ይቺ ቁርጭምጭም ታምበ ደግ እስቲ ቁርጭምጭም ታም ሆና ነው። ፖላንዳዊቷ ዶክተር ኤቫ የአማርኛ ቋንቋ ተምራ ለሌሎች በማስተማር ትታወቃለች። ባለፉት 23 ዓመታት በርካታ ፈረንጆችን በአማርኛ ቋንቋ በዲግሪ አስመርቃለች። እሷ የምታስተምርበት ዋርስ ዩኒቨርሲቲ የሚባል ሲሆን የአማርኛ ቋንቋ ማስተማር ከጀመረ 75 ዓመታትን አስቆጠሩስታምርበትአማረኛልስተማርአማረኛአማረኛእኔአሁን ምን ይሸግረኛል። እንግዲህ አመልካች ተመልከት። እንግዲህ ኢትዮጵያ

እዚህ ዲቦሽ ዲቦሽ ከበላይ ይመጡና እንግሊዝ አፍታላ ወጋን ይላሉ። ኦኬ አሁን አንቺ ጋር ተግባባ ነው እንዲህ ነው እንግሊዝ አወጅም። አዎ እኔ አገሬን ነው የምወደው። አዎ ኦኬ ኦፍኮርስ ሊፖርት እኔ አሁን ታስተምር ሊፖርት ታውቂያለሽ ማለት ነው ሪፖርት ነው ሪፖርት ይልሻል። ኢንተረስቲንግ ታውቂያለሽ አታይም

ታቂያለሽ ከረምቡላ፣ እንዲህ ጠረጴዛ የሚመስል ነው። እንዲህ ድንጋ የሚወረወርብን ነው። አሁን እዛ እኛ ቀበሌ መጥቶ ያችን አንድ ከረምቡላ መጣሁ ብሎ ምን ብሎ ይጠፋል? ቤጋስ ከረምቡላ ቤት ይላል። ቤጋስ ቤጋስ ምንድን ነው? ስለ የአማሪካን ሀገር ከተማ ነዋል። አንተ አማሪካን ሀገር ድረስ ምናባካ አባካ አስከሪ። ደቦሽ ቀበሌ አይደል እንዲህ ያለኸው፣ ደቦሽ ከረምቡላ ቤት ለምን አላልክም ብዬ ልጁ ልገል ሲታርግ ልገል፣ በኋላ ሂድ ርዕስ ጋር ተነጋግረን ይህንን ሰረት አሰረስኩት። ደቦሽ ተባለ፣ ደቦሽ አስባልኩት። አሁን ጎበዝ አ መንግስትም እኮ ይህን እንትና ይለው አይወድም። አሁን እንትና ሲቪል ልሸና ሲቪል ሰርቪስ ይላል ነው አወክ። አሁን ያ ንጎሌን ትልቅ ነው። አሁን እንግሊዛፍ ነው ያ ግን ይህም አሁን አማርኛ የሚናገረውም አሁን ያንን አይለውጠው ዴቅ ብሎ ተቀብሎ ቲያወጋ ቲያወካካ ትኖራል። እንግሊዝ አፉ ግን አሁን ይቺ ምን ዲናገር ሰው ናት ፖላንዳዊት ይቺ ነጭ ግን ዱፍተር ሁና አማርኛ ቋንቋን እያስተማረ ነው። ሰባም ስታኖት አማርኛ ውላንድ ሀገር እየተስተማረ ነው። ፈረንጅ ነው ምል

ዶክተር ኤቫ ስትናገር ብዙዎች ጀርመንኛ ኮስተር ያለ ነው፣ ፈረንሳይኛ ፍቅር ነው፣ አረብኛ ለስለስ ያለ ነው ትላለች። አማርኛ ደግሞ ልነግርህ እኮ አማርኛ ደግሞ ለእኔ የፏፏቴ ድምጽ ነው ትላለች። የፏፏቴ ድምጽ አዎ፣ የሚፈስ ፏፏቴ። ዶክተር አይደለችም መምህር ናት። እኮ ዱፍተር ዱፍተር እና አላት እኮ ዱፍተር አላት አለሽ እኮ ዱፍተር ኤባ አይደል የማዕረግ ነው ዱፍተር ታስተምራ እኮ ነው ማለት ኢትዮጵያ ድንቅ አገር መሆኗ የምትመሰክረው ኤባ ጉርሻ አስጨናቂ ነው ትላለች። የኢትዮጵያውያን ጉርሻ ያስጨንቃልም ያስቃልም ስትል ትገልጻለች። ጉርሻማ ያስጨንቅ ነው እንጂ አያስጨንቋል ነው። አየህ በላ በላው በላ በላው ብሎበታል። እኛ ጋር አሁን አንዱ የምንታወቀው ጉርሻ ነው። ጉርሻ እኮ ያስጨንቅ ፍቅር ይጠናክራል። እሷ ያስቃላል፣ ያስቃልም ያስጨንቃል። ጠቅጥቀውባት ስ ጉርሻ ጠቅጥቀውባት ይሆናል አዴጋባ ዴጎኔ ቀጣዩ እላምብ ብላችሁ ቀጣዩ እላምብ ብላችሁ፣ ደግሞ ሌላ ደግሞ ሌላ ፈርታኝ አለኝ። ይህቺ ደግሞ ሌላ። ከምግብ በተሰራ የሙዚቃ መሳሪያ የዓለም የድንቃድንቅ መዝገብ ላይ ስማቸውን ማስፈር የቻሉት የአውስትራሊያዊ ሙዚቀኞች አድናቆት እየተቸራቸው ነው። ተሰራ ምግብ ምግብ ምንድን ነው የተሰራው የሙዚቃ መሳሪያ ተህል ተህል

ከዛሬ ሀያ ሰባት አመት በፊት እንደ ቀልድ የጀመሩት የካሮት የሙዚቃ መሳሪያ በመጠቀም የካሮት የካሮት በካሮት የሚጫወቱበት ሊሁኝ እናቴ ካሮት እገዛልሃለሁ ብላ ገበያ ትክል። አቤት ደስታዬ! ቂጤን በእግሬ እየመታሁ በጎችን ትጠብቅ ከብቶችን ትጠብቅ ሶስት ካሮት ይዛልኝ ተመጣኝ ሶስት ካሮት ተመጣኝ ልኝ ፕሬዝዳንት እንዴ ነው ፕሬዝዳንት እንዴ ፕሬዝዳንት ነው እንዲኮራና ሽ ታረገው ካሮት ዋና እኮ ነገር ነው ዋና ነገር እኮ ነው አሁን ካሮትን ተጫወቱበት ቲ ምንኛ ጠግበዋል ምንኛ ጠግበዋል የሚለው ያሳዝኑኛል። ካሮትንም በመጠቀም ለ33 ጊዜ ኮንሰርት አልቅበዋል፣ ለ344 ጊዜ ኮንሰርት አቅርበዋል። በካሮቱ ጨዋቱ ግድል፣ ጨዋቱ ጥጋብ ነው። ጨዋቱ ምን ያለ የጠገበ ሰው ይጫወታል በካሮት አረጓልሽ እኮ እኳ አልከጀልኩም፣ ግን እንደዛ ይላል ዜናው አለሽ መስትሬክ በ1999 የተጀመረው የቡድኖቹ እንቅስቃሴ በዋናነት ካሮትን በመጠቀም ማንዶሊን የተባለውን በትንፋሽ የሚሰራ የሙዚቃ መሳሪያ በመተካት ነው እውቅናቸውን ያገኙት። ከአስራ አንዱ አባላት መካከል ማቲያስ ምንሃርተስ ለቢቢሲ እንደተናገረው ከተለያዩ ሙያ በመሰብሰብ እና አዲስ ነገር ለመፍጠር በመነጋገር የተጀመረ መሆኑን ይናገራል። በአሁኑ ሰዓት አትክልትን ለሙዚቃ መሳሪያነት በመጠቀም ስማቸውን ያስጠሩ ሲሆን በእያንዳንዱ የሙዚቃ ኮንሰርት ላይ አዲስ ካሮቶች እንደሚጠቀሙም ተናግረዋል። የእርገጠ ገበሬ ሀገር ግድ የለውም ካሮቱ ምንም ብትይው እኛ ሀገር ርካሽ ነው አለ። ግን አሁን እኛ ቆላ ስላልሆነ ማለት ደጋ ስለሆነ አሁን ካሮት ብዙ አያመርትም እ በቀሉ ያልሽ እንደሆነ ባቄላ ያልሽ እንደሆነ ደባላ ዘር እንዲያ ያመርታል ደባላታ ያለሽ አላውቅም እንትን አታይም ዲድብና አለሽ ጥቂት ጥቂት አ ያሳይሻል ደባላ ማለት ጥራጥሬ ነው አሁን እኛ ሀገር ደባላ ይመረታል ካሮ ግን እንዲያልኩሽ ተገበያ ነው ናፍቆ ነው የሚገኝ። አሁን በካሮት ነፉት። ካሮትን ተጫወቱበት። ትትኝ እኔ ቅራላይ ብቻ ይሁን ምን ይደረጋል። ታረጉት አይቀርም አሁን ዜናችንን ጨርሰናል። ቻው እንበላችሁ። ቻው በይ። እኔ ልበል አንተ ትላለህ። በይ እንጂ አንቺ፣ አንተ ትቀጥላል። አዎ እሺ ተመልካቾቻችን ለዚህ ሳምንት የመራረጥ ናቸው አስደናቂና አስገራሚ ዜናዎች እነዚህ ይመስሉ ነበር። ከዜናዎቹ ጋር ኤደን ታሪኩና ማሩ ባላገሩ ነበርን። እስከ ሳምንት ሰላም ሆነ። እኔ ያፌለኝም እንዲ ይህኔ ማሩ ባላገሩ ይባላለሁ። ዜናውን እሱ አቀረበ፣ እኔ ታዘቡ። ደግሞ በሳምንቱ ሌላ እናመጣላችኋል። ቲ ሲስክራይብ አርጉ። በይ ሰብስክራይብ አድርጉ።